አጀንዳ አትፍጠሩ፣ ተዋት። እናንተ ንቃችሁ ተዋት። እንዴዋት እ ፊ ልንገርሽ፣ እንደዚህ አይነት ኮመንት እኮ እሷ መጀመሪያ ለቡራ በቡራ ምን አይታ ነው? ምን ቤት ናት እሷ? እንደዚህ ለብሩክ የምትጽፎ ታዋቂ ለመሆን ይሆናል። በቃ ዩቲውበር ስለሆነ ታዋቂ ለመሆን ስለሆነ እናንተ ወይ የሚያወራ ሰው በውስጥ ያወራት እንጂ እዚህ ዩቱበሩን የምንቃጥለው እንደዚህ አርጋ ከጻፈች በብሩኬም በሀይሜም ከጻፈች፣ ብሩ ምንም አያደርገኝም። ብር ከፍለን ነው የምናቃጥልባት ነው። ማታኮነ ይፋት ገባም። በቃ እሷ አሁን የሆነ አጀንዳ ታዋቂ ለመሆን አሽባ ስለሆነ እናንተ ቦታ ሰታችሁ ስለሷ ራሷ አታውሩ። እግዚአብሔርን ታው። በቃ በውስጥ አውሩ። እሺ። በቁ ቢየም ታወራታለች ካለ ሁሉም የሚያወራት በያወራት እና ችግሯ ምን እንደሆነ ትጠየቃለች። እናንተ አጀንዳ ሰታችሁ በዚህ ልክ ስለሷ ራሷ አታውሩ። እግዚአብሔርን ታው። እሺ። ማዚየኔ መታኝ። እሺ

እንኳን ሰና ማለት ነው። እኛ ራሱ አበላሸችን። አንድ ፕሮፋይል ቀይሩ ትላለች። እሺ ብለን እንቀይራለን። አምስት ደቂቃ ትቆይና ደት ሊከፍት ነው ፕሮፋይላችሁ ቀይራችሁ ኑ ትላለች። እሺ እንመጣለን። ከዛም እሱም ቀየረና፣ ኑ ፕሮፋይላችሁ እኔ የላኩትን ፎቶ ቀይሩና ኑ ፕሮፋይላችሁ ቀይሩ ትላለች። እኔ አሁን በቃ ትቻለሁ።

ተሽዳሞ የሆነ የሆነ ልጁ እኮ ተሽቴ እኔ በውስጥ እኮ ይቅርታ ጠየቀ እኮ የምር በውስጥ መስመር እንትን የሆነ ነገር ፎቶ ምናምን አላክም በአንድ ቀን ነው።